ቆም ብዬ አሰብኩት የዘመናት ጽልመት የዝንታለም መክሰብት ቁልል ያለ እርግባን ጻድቅ መስሎ እንቅፋት የምድራችን ርኩሰት ጸጋ አልባ ክሳት እርም ውላጅ ንግርት እምነት መልክ አላብሶ አጸድ በየቀይው ሞት ትውልድን ወርሶ እስኪ ምን ይሉታል ቀራኒዮን እናናይ ጨምቆን ላንል ቀና ግርዶሽ ላይኖቻችን አዚም ተጣለና እስከ ዛሬ ዳከን ምት ዓመታት ዋጥተን እጅግ ብዙ ለፍተን ከንቱ ሆነን ባክነን ጽድቃችን ማን ሆኖ ከንቱ የባዘን ነው። ለማናውቀው አምላክ ለጣዖት የኖር ነው አልን ጽድቅ ፍለጋ ተራራ እየቧጠጥን በሞተልን ጌታ አክ ብለን ተፍተን የትው ነበር ሐቁ የት ነበር ሐቁ ከፍርድ የማያስመልቅ የግብራችን መላ በአሸሼ ገዳሜ በዳንኪራ ጩኸት ጊዜያችን ተበላ። ቆም ብዬ አሰብኩት ቆም ብዬ አሰብኩት፣ ጨለማን ፈራሁት። ምቹ ያልኩት መንገድ ገደል ሆኖ አገኘሁት። መሻቴን አየና እልፎችን ለማዳን በመስቀል የዋለ እኔንን ከሞት አፍ ከድቅድቅ አውጥቶ በሕይወት ኑር አለ። ደግ አርጋሃል ልቤ፣ እንዲህ ነው ውሳኔ። ረካ መንፈሴ እፎ ያልኩኝ አሁን በሕይወቴ ቤዛ ተባረከች ነፍሴ። ለዓለም የፈሰሰው የባከነው ዘመን አይቆጨኝ ከእንግዲህ ልኑርልህ ብዬ ማንነቴን ሰዋው። ገዝቶኛል መንፈስ ጨለመው ተገፎ አሮጌው ማንነት በአዲስ ተተክቶ በፍቅሩ ተገዝቶ ኢየሱስ ኢየሱስ ይላል ዘውትር ወጥቶ ገብቶ የእናቴን ማጀት ጉሽጉሽ እያናጋው የጣረሞት ውርሴን ቅጣት እየሰጋው ድንገት ደረሰልኝ ተስፋዬ ጨልመው ሕይወቴ ሲናጋ ድቅድቁ ተሽሮ የሕይወቴ ሌሊት በኢየሱስ ነጋ። ሌላ ጽድቅ የለኝም ተራራ የሚያስዋጥጥ ያንኑ ፍለጋ ጽድቄ ኢየሱስ ነው በከበረ ደሞ ዋጀኝ በውድ ዋጋ